አመሰግናለሁ በረከት በዛሬ ሁለት እንግዲህ ብሔራዊ ባንክ ለሕዝብ ተወካዮች ምክር ቤት ለፕላን በጀት ና ፋይናንስ ጉዳዮች ቋሚ ኮሚቴ የአንድ ወራት እቅድ አፈጻጸም ሪፖርት ነው ያቀረበው። ሪፖርቱን ያቀረቡት ደግሞ የበሄራዊ ባንክ ገዢ ማሞ ምህረቱ ናቸው። እንግዲህ ብሔራዊ ባንክ በአንድ ራት ውስጥ ቅድ ከፈጻጻሙ ከቅዳ መካከል እንግዲህ በተለይ ብሔራዊ ባንክ በተገባደደው በጀት አመት ታሪካዊ የሚባሉ የምጣኔ ሀብቱን ማሻሻል ወይም ደግሞ እድገት ማስመዝገብ የሚችሉ የሪፎርም ስራዎችን መስራቱን ነው ያነሱት በሪፖርቱ ላይ። ይህም እንግዲህ ተጨባጭ የሚባል ለውጥ በምጣኔ ሀብቱ ላይ እንዲመጣ ማስቻሉን አንስተዋል በሪፖርቱ ላይ። እንግዲህ በ11 ወራት ውስጥ ተፈጸመ ተብሎ በእቅዱ ላይ በሪፖርት ከቀረበው ሀሳብ መካከል የውጭ ምንዛሬ አስተዳደር ይገኝበታል። የውጭ ምንዛሬ አስተዳደር እንግዲህ ባለፉት 11 ወራት ውስጥ ከፍተኛ ለውጥ እየተገኘበት ና አዲስ ሪፎርም እንደ እንደመሆኑ መጠን ተጨባጭ የሚባል እድገት ያስመዘገበበት መሆኑ በሪፖርቱ ላይ ቀርቧል። እንግዲህ የውጭ ምንዛሬ አስተዳደርን በሚመለከት በተለይ ደግሞ ላለፉት ሀምሳ ዓመታት እንደሚታወቀው የውጭ ምንዛሬ አስተዳደር በብሔራዊ ባንክ ጥብቅ ቁጥጥር ስር መቆየቱ የሚታወስ ነው። በብሔራዊ ባንክ ለ50 ዓመታት በጥብቅ ቁጥጥር ስር የቆየው የውጭ ምንዛሬ አስተዳደር እንግዲህ ከዚህ ወጥቶ በገበያው እንዲወሰን የማድረግ ሪፎርም ወይም ደግሞ ማሻሻያ መደረጉ ይታወቃል። ይህ ማሻሻያ ከተደረገ በኋላ እንግዲህ በ11 ወራት ውስጥ ከፍተኛ የሚባል ለውጥ መመዝገቡ እንዲሁ በሪፖርቱ ላይ የብሔራዊ ባንክ ገዢ ማሞ ምህረቱ አስታውቀዋል ማለት ነው። በዚህም እንግዲህ የውጭ ምንዛሬ አስተዳደር በገበያው እንዲወሰን ከተደረገ በኋላ በትይዩ ገበያውና በባንኮች የውጭ ምንዛሬ መካከል የነበረው ልዩነት እንዲጠብ ከማሻ ብቻ ላኳያ ትልቅ የሚባል ለውጥ ማምጣቱን ነው ያነሱት። ከዚህ ባሻገር እንግዲህ ይህ የውጭ ምንዛሬ አስተዳደር የሀገር ውስጥ የውጭ ምንዛሬን ክምችት ከማሳደግ አኳያም እንዲሁ ይበል የሚባል ለውጥ ማስመዝገቡን አንስተዋል በሪፖርቱ ላይ። በዚህም መሰረት እንግዲህ የሀገር ውስጥ የውጭ ምንዛሬ ክምችትን ወደ 235 በ በመቶ ማሳደግ መቻሉ ነው የተነሳው። እንግዲህ የሀገር ውስጥ የውጭ ምንዛሬ ክምችትን ወደ 235 በ በመቶ ማሳደግ መቻሉ ዘርፈ ብዙ ጠቀሜታዎች እንዳሉት ነው ማሞ ምህረቱ ያነሱት። ካሉት ጠቀሜታዎች መካከል እንግዲህ ኢትዮጵያ ወይም ደግሞ እንደ ሀገር ምጣኔ ሀብቱ ላይ ከተለያዩ ውጭ ሀገራት ሊደርስ የሚችለውን ጫና እንድትቋቋም ከማድረግ ረገድ፣ ይህም ማለት እንግዲህ የሸቀጦች ዋጋ መዋዠቅ ቢከሰት፣ የንግድ ስርዓት መዛባት ቢመጣ ቢመጣ እንዲሁም ደግሞ ሌሎች መስ የመሰል ጉዳቶች በገበያው ላይ ቢከሰቱ የኢትዮጵያ ኢኮኖሚ ወይም ደግሞ የኢትዮጵያ ምጣኔ ሀብት ይህንን ጉዳት መቋቋም እንዲችል ያስችለዋል ነው የተባለው። ከዚህ ባለፈ እንግዲህ ከባለፉት 11 ዓመታት በ11 ወራት ውስጥ የውጭ ምንዛሪ አስተዳደር ከተገኘው ለውጥ ለ32 ቢሊየን በላይ ገቢ መገኘቱ ነው የተነሳው ማለት ነው። ይህም እንግዲህ ማሻሻያ ከተደረገበት በኋላ ትልቅ ለውጥ የተመዘገበበት መሆኑ እንዲሁ በሪፖርቱ ላይ ቀርቧል። ሌላው እንግዲህ የብሔራዊ ባንክ በ11 ወራት ውስጥ በ11 ወራት እቅድ አፈጻጸሙ ውስጥ እንደ ውጤት ብሎ ካቀረበው ሀሳብ መካከል የገንዘብ ፖሊሲ አፈጻጸም ይገኝበታል። የገንዘብ ፖሊሲ አፈጻጸምን በሚመለከት እንግዲህ ባለፉት 11 ወራት ውስጥ በተሰራው ስራ የገንዘብ ፖሊሲ በተለይ ጥብቅ የሆነ የገንዘብ ፖሊሲ አስተዳደር የዋጋ ግሽበትን ከማረጋጋት ከበቀነሰ አኳያ እንግዲህ ትልቅ አስተዋጽኦ እንዳለው ይታመናል። ከዚህ ረገድም እንግዲህ ባለፉት አስራ አንድ ወራት ውስጥ በተደረገ በጥብቅ የገንዘብ ፖሊሲ አስተዳደር የዋጋ ግሽበትን 11 በመቶ ወደ አስራ አንድ በመቶ ዝቅ ማድረግ መቻሉ እንዲሁ ተነስቷል። ይህም እንግዲህ በተለይ ደግሞ ከዚህ ቀደም በአምስት አመታት ውስጥ ታይቶ የማይታወቅ ትልቅ ለውጥ መሆኑ ተነስቷል። ሌላው እንግዲህ በገንዘብ አፈጻጸም ፖሊሲ ውስጥ ወይም ደግሞ በጥብቅ ገንዘብ አፈጻጸም ፖሊሲ የተገኘ ትሩፋት ተብሎ በሪፖርቱ ላይ የቀረበ ሀሳብ ለመንግስት የሚሰጥ ብድር እንደሆነ ተነስቷል። ለመንግስት የሚሰጥ ብድር እንግዲህ ብሔራዊ ባንክ በተለያየ አማራጭ ለመንግስት ብድር ያቀርብ ነበረ ቅድ እንደ እቅድ ብሎ ደግሞ ብሔራዊ ባንክ ከያዘው ነጥብ መካከል ለመንግስት የሚሰጠውን የብድር መጠን መቀነስ የሚል ይገኝበት ነበረ። ነገር ግን በአስራ ሁለት ዓመታት ውስጥ ታይተው በማይታወቅ ሁኔታ ወይም ደግሞ ለመጀመሪያ ጊዜ በሚባል ሁኔታ ለመንግስት የሚሰጠውን ብድር ወይም በብሔራዊ ባንክ ለመንግስት የሚቀርበው ብድር ወደ ዜሮ በማውረድ ለመንግስት ምንም አይነት ብድር በዚህ በጀት ዓመት ውስጥ አለመሰጠቱን አንስተዋል። ሌላው እንግዲህ በተለይ ደግሞ የብሔራዊ ባንክ በ11 ወራት ውስጥ እንደ ቅድ አፈጻጸም ብሎ ያቀረበው ለግል ዘርፎች የሚደረገው ድጋፍ ነው። ለግል ዘርፎች የሚደረገው ድጋፍ እንግዲህ በተለይ ደግሞ የውጭ ምንዛሪ አቅርቦትን ከማሻሻል አኳያ የውጭ ምንዛሪ በገበያው እንዲወሰን የማድረግ ሪፎርሞች ደግሞ ውጤታማ ስራዎችን እንዲያስመዘግቡ ከማድረግ ረግረግድ በ አስራ አንድ ወራት ውስጥ ውጤታማ ስራዎች መሰራቱ ነው የተነሳው። እንዳጠቃላይ እንግዲህ ይህ የብሔራዊ ባንክ በምጣኔ ሀብት ውስጥ ተጨባጭ ወይም ደግሞ የሚታይ ለውጦችን ያስመዘገበበት አመት መሆኑን ነው በሪፖርታቸው የብሔራዊ ባንክ ገዢ ማሞ ምህረቱ የጠቀሱት ማለት ነው። በእኔ በኩል አሁን ያለኝ መረጃ ይህንን ይመስላል። በረከት